ስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን እንደምንሰነበታቸው እንኳን ለአብይ ጾም የመጨረሻው ሳምንት ለዕለተ ወሳና በሰላም አደረሳችሁ አደረሰን እያሉ ከዚህ ዕለትና ከዚህ ቀን ጀምረን ሰሙነ ሕማማት ጠቅላላ የሳምንቱን የየዕለታቱን ስያሜና ለምንም እንደተሰየሙ ትርጓሜያቸውን እንመለከታለን ማለት ነው እንደ እግዚአብሔር ፈቃድ። ቀጣዮቹ ትምህርቶች እንዲደርሷችሁ እንዲሁም ቻናላችንም አዲስ ስለሆነ ለማበረታታት ያክል ሰብስክራይብ እያደረጋችሁ እንድትጀምሩ በእግዚአብሔር ስም ጠይቃለሁ ማለት ነው። በመጀመሪያ ስለ ሰሙነ ሕማማት ዕለታት ከመነጋገራችን በፊት ሰሙነ ሕማማት ማለት ምን ማለት ነው የሚለውን ማየት የመጀመሪያ ነገር ይሆናል ማለት ነው። ያም ማለት ሰሙነ ሕማማት የሚለውን ቃል ከሁለቱ ቃላት አጣምረን የምናገኘው ሲሆን ሰሙንና ሕማማት የሚሉት ሁለቱን ነገሮች እናገኛለን። ሰሙን ማለት ስምንቱን እለታት ሳምንቱን፣ ከሆሳዕና በኋላ ያሉትን እስከ ትንሣኤው ድረስ ያሉትን ቀናቱ የቀናቱን ስያሜ ሲይዝልን፣ ሕማማት ማለት ደግሞ ሐመ ከሚለው የግዕዝ ቃል ቀጥታ የተወሰደ ሲሆን ትርጉሙም ሕመም እንደማለት ይሆናል ማለት ነው። ሐመ የሚለውን ቀጥታ ዝም ብለን ስናየው፣ ስለዚህ ሕማማት ማለት ደግሞ ሕማሞች መከራዎች፣ ስቃዮች የሚለውን ስን በማብዛት የሚወስድ ይሆናል ማለት ነው። ሁለቱን ቃላት አጣምረን ስንመለከት ደግሞ ሰሙን ሕማማት ማለት የመከራ የስቃይ የህማም ሰሞን ማለት ነው። እናም ቤተክርስቲያናችን እንደምታስተምረን እኒህ ዕለታት ጌታችን ኢየሱስ ክርስቶስ አዳምና ልጆቹን ከዘላለማዊ ሞት ወይም ከዘላለማዊ ባርነት ለማዳን የተቀበላቸውን መከራና ስቃይ እነዚህን ዕለታት የምናወሳበት ነው ማለት ነው። እንግዲህ ሰሙነ ሕማማት ስንል ጌታ ኢየሱስ ክርስቶስ በፍጹም ተዋህዶ ሰው በመሆኑ በስጋ በለበሰው ስጋ ምክንያት የደረሰበትን ህማምና መከራ ምንናይ ነው ማለት ነው። እንዲሁም ህማሙ እንደ ማንኛውም ሰው ማንኛውም ስጋ ለባሽ ሰው እንደሚያመው ወድ ቁርጠት፣ ራስ ፍልጠት፣ እንደዚህ አይነት ህማም ሳይሆን እኛን ለማዳን የሰውን ልጅ በደል ለማራቅ ሲል እሱ በደል ሳይኖርበት ግን የእኛን በደል ለማራቅ ሲል እኛን ከዘላለማዊ ባርነት ወደ ዘላለማዊ ህይወት ለመመለስ ሲል 6666 ጊዜ በመገረፍ ስጋው አልቆ አጥንቱ ብቻ እስኪቀር ተገርፎ ተሰቅሎ ሞቶ እንዲሁም በመነሳት የሰራቸውን ታምራት በሙሉ ያ ሁሉ እስኪሆን ድረስ የደረሰበትን መከራና ስቃይ የሚያዘክር ህማም ነው እንጂ ማንኛውም ሰው ስጋዊ ሰው እንደሚጣመሙ አይነት ህማም አይደለም። ይህም በትንቢተ ኢሳያስ ምዕራፍ 53 ቁጥር አራት ላይ እንደምናገኘው እርሱ ግን በእውነት ደወያችንን ተቀበለ፣ ህማማችንንም ተሸከመ፣ ስለ እኛም ታመመ፣ እንደተገረፈም ቆጠር ነው። እርሱ ግን ስለ ኃጢአታችን ቆሰለ ስለበደላችንም በደላችንም ታመመ። የሰላማችንንም ተግሳጽ በእርሱ ላይ ነበረ። በእርሱ ቁስልኛ ተፈወስ እያለ ሄደና መጨረሻ ላይ እርሱ ግን በመከራው ጊዜ አፉን አልከፈተም። እንደ በግም ወደ መታረር ተነዳ። የበግ ጠቦትም በሸላቾቹ ፊት ዝም እንዲል እንዲሁ አፉን አልከፈተም ይላል ማለት ነው በትንቢተ ኢሳያስ። ይህን ስንል ደግሞ በክርስቶስ መከራና ስቃይን ተቀበለ ወይም ሕማማተ ክርስቶስ የምንላቸው ስጋን በመልበሱ በስጋዊነቱ የገጠሙት ሕማማት ናቸው እንጂ መለኮቱን አላገኘውም። ይህንን ለይተን መያዝ ይኖርብናል ማለት ነው። የክርስቶስ መከራውና ስቃዩ የጀመረው ገና በእናቱ ማሕፀን፣ በቅድስት ድንግል ማርያም ማሕፀን እንዳለ ቢሆንም ቤተክርስቲያናችን የተለየ ትኩረት ሰጣ እኒህን ዕለታት የምታዘክርበት ምክንያት የክርስቶስ ምድራዊ በምድር የኖረበት የመጨረሻ ጊዜ እንደመሆኑ እንዲሁም የሥቃዩም የመጨረሻ የመከራዎች ሁሉ የመጨረሻ መሆኑ እንዲሁም የእኛ ደግሞ የመዳናችን ማሕተም የሚያገኝንበት ዕለት በመሆኑ ቤተክርስቲያናችን ሰሙነ ሕማማት ብላ እኒህን ሳምንት የክርስቶስን ስቃይ እኒህን ሳምንት የተለየ አድርጋ ታከብራቸዋለች። ስለ ሕማማት ይህን ካልን ቀጥለን በዚህ ሰሞን በሕማማቱ ሰሞን ማለት ነው ከሰኞ እስከ ቅዳሜ ባሉት ዕለታት መደረግ የሌለባቸውና ቤተክርስቲያናችን እንዳናደርጋቸው እንደ ክልከላም ሳይሆን ባናደርጋቸው ብላ የምታስቀምጥልን ነገሮች ይኖራሉ። እንዲሁም ደግሞ የምትከለክላቸው በሳምንቱ በሙሉ የማይደረጉ ነገሮች ይኖራሉ እና እነዚህ ምን ምን ናቸው? የተከለከሉበት ምክንያትስ ምንድን ነው? የሚለውን ከዚህ ቀጥለን እና እንነጋገራለን። ይህንም ስንል የመጀመሪያ የካህናትን መስቀል መሳለም፣ ይሄ ማለት ቤተ ክርስቲያናችን ከምትከለክላቸው ነገሮች ውስጥ የመጀመሪያው የካህናትን መስቀል መሳለም ወይም መስቀል መሳለም መባረክ፣ ካህናትን መባረክ ማለት ነው። ይህም ማለት በሰሙነ ሕማማት ከዕለተ ሰኞ እስከ ቅዳሜ ድረስ ካህናት በተሰጣቸው ሰማያዊ ስልጣን መሰረት ምዕመናንን የሚያደርጉትን ቡራኬ በዚህ ሳምንት የተከለከለና የማያደርጉት ይሆናል የሚያቋርጡትም ይሆናል ማለት ነው። ለምን ቢባል ሰሙን ሕማማት የምንለው ከክርስቶስ ትንሳኤ በፊት ያለውን ወይም ክርስቶስ እኛን ካዳነበት ጊዜ በፊት ያሉትን የመከራ ዘመን አምስት ሺህ አምስት መቶ ዘመኑን የሚያስታውሰን የምናዘክርበት ዘመነ ብሉይን የምናስብበት ስለሆነ በዘመነ ብሉይ ደግሞ መስቀል የለም የክርስቶስ መስቀል የለም እና እሱን የምናዘክርበት ስለሆነ መስቀል የካህናትን መስቀል ከመባረክ እንከለከላለን በዚህ ሰሙን ምድርም ሰው በሚሞትበት በሚያርፍበት ሰዓትም መሬት አይባረክም ማለት ነው። ስለዚህ ይህንን ቤተክርስቲያናችን ትከለክላለች። ይህም ሲባል ለይተን መያዝ ያለብን ነገር አንዳንድ ባለማወቅ የሚደረጉ ስህተቶች አሉ። ለምሳሌ መስቀላቸውን አውልቀው እስከ ማስቀመጥ ድረስ የሚደርሱ ምዕመናን አሉ። ይህ ግን ልክ አይደለም። ከቤተክርስቲያን ስርዓት አንፃርም ትክክል አይደለም። ቤተክርስቲያን የምትከለክለው የካህናትን መስቀል መሳለምና እንዲሁም በጉባኤ መካከል በሕዝብ መካከል ጸሎት በምናደርስበትም በምን መካከል በትምህርተ መስቀል አማትበን በመስቀል አማትበን ፕሮግራም አስጀመርን እንጂ የግል ጸሎት ላይ የሚደረግን ቡራኪ አይደለም። ምክንያቱም 24 ሰዓት ጠላት ዲያብሎስ 24 ሰዓት ሰውን ከመፈተን ወደኋላ ስለማይል እሱ በሚገጥመን ፈተና በሚገጥመን ወቅት በትምህርተ መስቀል ማማተን የለብንም ማለት አይደለም። የካህናት መስቀል እና በህብረት በሚደረጉ ጉባኤ ላይ የሚደረግን የመስቀል መሳለም ነው ቤተክርስቲያናችን የምትከለክለው እንጂ ያኛውን አይደለም እና ለይተን መያዝ ይገባናል ማለት ነው። ይሄ መስቀልን አውልቆ ምናምን መንቀሳቀስ ይሄን ሳምንቱን የሚለው ትክክል አይደለም። ሁለተኛው ሌላው መሳሳም ወይም ሰላምታ የሚለውን ነው፣ በዚህ ሳምንት ቤተክርስቲያናችን የምትከለክለው። ይህም ማለት የሆነበት በሁለት ምክንያቶች ነው። አንደኛ በመጽሐፍ ቅዱስ ላይ እንደምናገኘው ይሁዳ ክርስቶስን አሳልፎ ሲሰጠው ወይም ሲሸጠው በመሳም ወይም በሰላምታ ነው ለአይሁድ አሳልፎ የሰጠው ማለት ነው። ስለዚህ ይህንን በማዘከር የክርስቶስን ተላልፎ መሰጠት ለማዘከር ከሰላምታ ምዕመናን ሰላምታን እንዲተው ቤተክርስቲያናችን ትመክራለች። ሁለተኛ ደግሞ ሰላምታ አንድን ሰው የደስታ በብዛት ሰላምታ የደስታ መግለጫ ነው እና በዚህ ሳምንት ደግሞ ምዕመናን ክርስቶስ ተላልፎ መሰጠቱንና መከራ ላይ መሆኑን በማሰብ ከደስታ ደስተኛ ከመሆን የሚታቀፉበት የመከራ ምእመናን የመከራ ሰሞናቸው ነው እና ክርስቶስን መከራ በማዘከር የክርስቶስ መከራ ደግሞ ለምእመናን የሚያው መከራ ነው እና እሱን የምናስብበት ስለሆነ እንኳን ደስ አለህ በሚል አይነት ሰላምታ፣ ሰላም የምንባባልበት ሳይሆን የክርስቶስን መከራ በማሰብ መከራውን መከራችን አድርገን የምንሰነብትበት ስለሆነ ከሰላምታም እንድንቆጠብ ትከለክላለች ቤተክርስቲያን። ይህ ማለት ግን ክልከላ አይደለም። መከልከል እንደ ስርዓት አድርጎ ሰላም መባባል ራሱን ችሎ እንደ ኃጢአት ይሆናል ማለት አይደለም። ነገር ግን አስበነው እንድንውል ነው። ማሰብ እየቻልነው ሁሉ አስበነው ሰላምታን በምናስብ ጊዜ ክርስቶስ ተላልፎ የተሰጠው በሰላምታ ነው ብለን የሱን ክርስቶስን መከራ እንድናስብ ነው እንጂ ሰላም ስለተባባልን ብቻ እንደ ኃጢአት ይቆጠራል ማለት አይደለም። ይህንንም ለይተን መያዝ ይኖርብናል። ምክንያቱም ከዚህ ጋር ተያይዞ አንዳንድ አባቶቻችን አሁን የሚያደርጓቸው ነገሮች ይኖራሉ። በባዶ እግር መሄድ ይኖራል። ሌላ በቃ ስቃዩን የክርስቶስን መከራ የሚያዘክሩ ነገሮች በስጋቸውን በመቅጣት የሚያስቡ አባቶቻችን ይኖራሉ። ስለዚህ ያም ማለት እኛ የእኒን ነገሮች ብናደርጋቸው ተጨማሪ ጸጋንና ተጨማሪ በረከትን እናገኝባቸዋለን ማለት ነው እንጂ እኒን ነገሮች ግን ባናደርጋቸው ያ ማለት ለምሳሌ ሰላምታን ብንለዋወጥ እኛ በዚህ ብቻ እንደ ኩነኔ፣ እንደ ኃጢአት ይቆጠርብናል ማለት አይደለም። ይሄን ለይተን መያዝ ይኖርብናል ማለት ነው። ሌላ ሶስተኛ ሚስጥራተ ቤተክርስቲያን በዚህ ሳምንት ቤተክርስቲያናችን የምትከለክላቸው ነገሮች ሚስጥራተ ቤተክርስቲያን ናቸው። ይህን ስንል እንግዲህ ቀናት እኒህ ቀናት የዘመነ ፍዳ የ5500 ዘመን ማዘከሪያ ወይም ማሰቢያ ናቸው ብለናል። እንዲሁም ቤተክርስቲያን ች አማናዊቷ ቤተክርስቲያን ስርት የሚደረግባትች ህንፃ ቤተክርስቲያን የተመሰረተችው በዘመነ ሀዲስ ነው፣ በክርስቶስ ዘመን ማለት ነው። ስለዚህ ቤተክርስቲያን ደግሞ ምስረተዋ በክርስቶስ ላይ ነው። መሰረቷ ራሱ ክርስቶስ ነው። የክርስቶስ ስጋና ደም ነው መሰረቷ ቤተክርስቲያን የምትሰብከውም ክርስቶስን ነው። ነገረ ክርስቶስ ደግሞ ከዚህ ከ5500 ዘመን በፊት በነቢያት ሲነገር በሚስጥር ሲነገር ኖረ እንጂ በይፋዊ ስለሌለ ያለ ነገረ ክርስቶስ ደግሞ ሚስጥራተ ቤተክርስቲያን የለም ማለት ነው። ሚስጥራተ ቤተክርስቲያን ከሌለ ደግሞ እቺ ቀን ሰሙነ ሕማማት የዚህ ዘመን ማሰቢያ እና ማዘከሪያ ስለሆነች ሚስጥራተ ቤተክርስቲያንን ሳናደርግ እንሰነብታለን ማለት ነው። ከነዚህም ከማይፈጸሙ ምስጥራት ቤተክርስቲያን መካከል የመጀመሪያው ምስጥረ ጥምቀት ነው። ምስጥረ ጥምቀት ማለት ከአምስቱ ማደ ምስጥር አንዱና አንዱ እና በአርባ ቀንና በሰማንያ ቀን የክርስቶስን ልጅነት የምናገኝበት ክርስቶስ ዳግም ከውሃ ያልተወለደ የክርስቶስን መንግስት አያገኝም ብሎ በወንጌል እንደተናገረው የክርስቶስን መንግስት የምንወርስበት ትልቁ ምስጥር ነው። ይህ በሰሙነ ሕማማት ምስጥረ ጥምቀት አይኖርም ማለት ነው። ምክንያቱም ይህን ጸጋና በረከት ያገኘነው ጥምቀትን ያገኘነው በዘመነ አዲስ ነው። ይች ሳምንት ደግሞ እንዳለው የዘመነ የዘመነ ብሉይ ማሰቢያችን ስለሆነች ቤተክርስቲያናችን ሚስጥረ ጥምቀት እንዳይኖር ትከለክላለች ማለት ነው። ለዚህም ፍትሐ ነገስት አንቀጽ አምስት ቁጥር ስድስት መቶ ላይ በሰሙነ ሕማማት ክርስትና ማንሳትና ክነት መስጠት ክልክል ነው፤ ይልቁንም ቤተክርስቲያን በሕማማቱ አገልግሎት ላይ መሆን ይገባታል ብሎ አስቀምጠዋል። ቤተክርስቲያናችን የሥርዓት መጽሐፍ ነው እንግዲህ ፍትሐ ነገስት እንደምናውቀው እዚህ ላይ አንድ ጥያቄ ማንሳት ተገቢ ይሆናል። በዛ ሰሞን በሰሙነ ሕማማት ላይ ለሞት የተቃረበ ሰው ቢኖር ያልተጠመቀ ከትልልቅ ትልቅ ሰው ሆኖ ከሌላ እምነት የሚመጣ ወይም ሰማንያ እና አርባ ቀን የሞላው ሕፃን ኖሮ ግን ለሞት የተቃረበ ቢሆን እስከ ትንሣኤ መቆየት የማይችል ቢሆን ምን እናድርግ የሚል ጥያቄ ይኖራል። ለዚህ ደግሞ ፍትሐ ነገሥት ወረድ ብሎ በዛው አንቀጽ ላይ ቁጥር 61 ላይ ለሞት የተቃረበ ሰው ቢኖር ግን ያጥምቁት ይላል ማለት ነው። ስለዚህ ጥምቀትን ይሰጠዋል። ለሞት የተቃረበ ሰው ወይም እስከ ትንሣኤው ድረስ መቆየት የማይችል ሰው ቢኖር ስራተ ጥምቀት እንዲካሄድለች ቤተክርስቲያናችን ታዛለች ማለት ነው። ሌላውና ሁለተኛው ምስጢራተ ቤተክርስቲያን ውስጥ ከማይደረጉ ምስጢራተ ቤተክርስቲያን ውስጥ ስራተ ቅዳሴና ቁርባን ነው። ቅዳሴ ዋና ዓላማው የክርስቶስ ስጋና ደም ለምዕመናን ማቅረብ ነው። ቁርባን ደግሞ የሁሉም ነገር ማሰሪያ ነው። ማለትም በአርባ 40 ቀንና በሰማንያ ቀን የተጠመቁ በተክሊል የተጋቡ ክህነት የተቀበሉ እንዲሁም በንሳ ውስጥ ያሉና ራሳቸውን በንሳ ውስጥ አጥበው የቀረቡ ምዕመናን ማሰሪያ ዋናቸው ነው። የክርስቶስን መንግስት መውረሻቸው ነው ሚስጥረ ቁርባን። በሰሙን ሕማማት ደግሞ እኒሁሉ የሉ። ምክንያቱም የአዲስ ኪዳን ስርዓት የተጀመረው ከሰሙን ሕማማት በኋላ ነው። ስለዚህ ይቺ የብሉይ ማሰቢያችን ስለሆነች ሚስጥረ ቁርባንም የለም ሚስጥረ ቅዳሴም ስራ ተቅዳሴም አይኖርም ሚስጥረ ቁርባንም አይኖርም ማለት ነው በዚህ ሰሞን። ነገር ግን የጸሎት ሐሙስ ዕለት ስራ ተቅዳሴም ይኖራል፣ ሚስጥረ ቁርባንም ይኖራል ማለት ነው አዲስ ኪዳን የተመሰረተበት ቀን ስለሆነ ስጋው ደሙንም ለሐዋርያት ያቀበለበት ቀን ስለሆነ ይህን በማዘከር ለየት ያለ ይሆናል። ስራተቅዳሴው ተቅዳሴው ስርዓቱ የሚደረግበት ካህናቱ ስራተቅዳሴውን የሚያደርሱበት መንገድ ለየት ያለ ይሆናል ከሌላው ጊዜ። ነገር ግን ስራ ተቅዳሴ ይኖራል ለተዘጋጁ በዕለቱ ንስሐ ገብተው ራሳቸውን አንጽተው ለተገኙ ምእመናንም ስርዓተ ቁርባን ይካሄድላቸዋል ማለት ነው። ሌላው እና ሶስተኛው ከማይካሄዱ ሚስጥራት ውስጥ ደግሞ ፍትሐት ነው። ይህም በማቴዎስ ወንጌል ምዕራፍ 16፥18 ላይ እንደምናገኘው አባቶቻችን ካህናት በምድር ያሰራችሁት በሰማይ የታሰረ ይሁን፣ በምድር የፈታችሁት በሰማይ የተፈታ ይሁን ብሎ በተሰጣቸው ስልጣነ ክህነት መሰረት በህይወት ላሉት በደላቸውን ይቅር ይልና ወደ ንስሐ ህይወት ይመልሳቸው ዘንድ በአጸደ ነፍስ ላሉት ደግሞ ሃይማኖታቸውን በመመልከት ደካማነታቸውን ወይም ምግባራቸውን የምግባር ህጸጻቸውን ይቅር ብሎ መንግስቱን ያወርሳቸው ዘንድ ለሞቱት የሚደረግ ጸሎት ነው። ቤተ ክርስቲያናችን በዚህ ሰሞን ይህ ጸሎት እንዳይካሄድ ትከለክላለች። ነገር ግን እቺ ፍጹም ስልጣነ ክህነት የተሰጠችው በአዲስ ኪዳን ስለሆነ እንደተባለው፣ ይሳምንት ደግሞ የብሉይ መታሰቢያ ስለሆነ ጸሎተ ፍትሐት የለም ማለት ነው በዚህ በሰሙነ ሕማማት ፍትሐ ነገስት አንቀጽ 15 ቁጥር ስድስት መቶ ላይ በሰሙነ ሕማማት ለሞቱ ሰዎች መጸለይ አይገባም፣ በሰሙነ ሕማማት ለሚሞቱ ሰዎች የሙታን ግንዘትና የሐዋርያት ስራ እንዲሁም የወንጀላትና የሙታን ፍታት በወሳና ዕለት ይነበባል እንጂ ብሎ በግልጽ አስቀምጦልናል የሥርዓት መጻፋችን። ስለዚህ በዕለተ ወሳና በሳምንቱ ለሚሞቱ ሰዎች በሙሉ ጸሎተ ፍታት ቤተክርስቲያን ታደርጋለች ማለት ነው። አስቀድማ ጸሎተ ፍታትን ታደርጋለች፣ ሳምንቱም በሙሉ ለሚሞቱ ሰዎች ጸሎት ተ ፍታት ይደረጋል። ግንዘት ይነበባል፣ ወንጌላትም የሐዋርያት ሥራም ይነበባል። ስለዚህ አስቀድመ በማድረግ ሳምንቱን ከለተሰኞ ጀምሮ ለሚሞቱ ሰዎች ጸሎተ ፍታት አይደረግላቸውም። ያ ማለት ያለ ጸሎተ ፍታት ይቀበራሉ ይሞታሉ ማለት ሳይሆን አስቀድሞ የሆሳዕና ዕለት ጸሎተ ፍታት እና ግንዘት ሁሉም ነገር ተደርጎላቸዋል፣ ሥራቱ ተደርጎላቸዋል። በዚያ መልክ ይሆናል ማለት ነው። ስለዚህ ቤተክርስቲያናችን በዚህ ሳምንት እንዳታደርግ እንዳናደርጋቸው የምትከለክለን እነዚህ ነገሮች ይሆናል ማለት ነው። ወደ ኋላ ያየናቸው ምስጢራተ ቤተክርስቲያንን ቤተክርስቲያን ሙሉ ለሙሉ የምትከለክል ሲሆን መጀመሪያ አካባቢ ሰላምታና አንዳንድ አባቶቻችን ለበረከት የሚያደርጓቸው በባዶ እግር መሄድ የሚሉትን አይነት ነገሮች ግን ቤተክርስቲያናችን ተጨማሪ ጸጋና በረከት እናገኝባቸዋለን ብለው አባቶቻችን ለእኛ ይመክሩናል እንጂ እንደ ግዴታ አይደሉም። ያም ማለት ብናደርጋቸውና ብንፈጽማቸው እንደ ኩነኔ ይሆኑብናል እንደ ኃጢአት ይቆጠሩብናል ማለት አይደለም ማለት ነው። ስለዚህ እኒን ነገሮች ቤተክርስቲያናችን በሰሙነ ሕማማት የምትከለክል ይሆናል፣ ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ይክበር ይመስገል። ለትንሣኤው ያብቃን፣ አሜን።